እንኳን ነገር ሰላምሽ እዬ ማለት ነው ነው። በእኔ ቢወጣ አፍንጫ ወይ አይኑ ወይ የሆነ ነገር ቢባል ራሱ ተመልሽ ታፈዛለች። ደሞ ይሄን አውቃ ትስቃለች ስታወራ ትስባለች። ምን ነበረ፣ ከማጋ ነበር እነዚህ ነገሮች ይሆናሉ ብዬ አሰብኩት። ህይወት ደግሞ ማን ጋር አምጥቶ እነዚህን ነገር ሰጥቶኝ። ያው ህይወት የት እንደምታደርሳችሁ፣ እንዴት እንደምታደርሳችሁ፣ ከማጋ እንደምታረጋችሁ አታውቁምና አሁን እኔ በጣም የምድር እድለኛውና በጣም ደስተኛው ሰው ነኝ። እኔ በጣም

አሁን ላይ ጸንሳልኝ ያለች በጣም ኖ ደስ ያለኝ በዚህ በጣም አላረል ደስተኝ ምን ብላችሁ መግለጽ እንደምችል አላቀ ምናምን ነገር በጣም ደስ የሚል አይነት ሁኔታ ላይ ነው ያለሁት። እና እስኪ ከእሷ ጋር ምናምን ነገር አላረለ ማለት እስከ ዛሬ ስንገናኝ ባለው በሁለታችን ፍቅር ዙሪያ ብቻ ነበረ ማለት ይወድ ይችላል ምናምን ከማለት የዘለለ ዛሬ ደግሞ አንድ በጋራ የምንወደው ደው የሁለታችን ነፍስ የሆነ ነገር እየመጣ ነውና ደስ ብሎኛል። ምናምን ነገር ከሷ ጋር ማሳልፋቸው ጊዜያቶች ምናምን ነገር ለኔ እንደ ብርቅዬ እያንዳንዷን ሰከንድ እያጣፈጥቁ ነው ነው ማሳልፈው ምክንያቱም አሁን ከሁለት አልፈን ሶስት ሆነናል። እጅግ በጣም በቃ ደስ የሚል አይነት ነገር ነው ነው ሁላችሁም ያው ልጅ ሲኖራችሁ የሚሰማችሁ ስሜት ነው እና የምታውቁት ነው። በጣም ደስ የሚል ስሜት ነው ነው ምናምን ነገር ያለው ነው ሰው ልዬንም፣ ምን እንደምላት አላቅም። የልጅ አባት ታረገኝ። የእውነት የልጅ አባት መሆን ስሜቱ ምን እንደሆነ እንጃ ልነግራችሁ አልችልም። ላጤዎች፣ አግቡ፣ ታጋቡ፣ ተዋለዱ ነው ነው ምላችሁ። ስሜቱ በጣም ደስ ስለሚል ነው ነው ምላችሁ ልጅ የሌላችሁ እውነት እንደዚህ የሚያጓጓ መሆኑን በቀኔ ድሮ ድሮ ምናምን አምሳና ስልሳ አልፈለፍልም ነበር። በጣም ነው ነው ደስ የሚል እውነትን ለመናገር ከሆነ ሲወለድ ምን ሊሆን እንደሚችል መገመት እራሱ አልችልም። አሁን ገና ከመምጣቱ ምናምን ነገር እንደዚህ ፍክንክንክ ያደረገኝ እና እስኪ ሶል ስትመጣ የምቀጥልላችሁ ይሆናል። አብረን ስንፍታታ ምናምን ነገር እንቀጥለዋለን። እስከዛው አብራችሁ ቆዩ እንግዲህ ሶል ሊታመታለች ምናምን ተወዳጇ የልጅ እናት

ወንድ ልጅ ቀጥሏል። እኔም ሴ ልጅ ነው የምፈልገው እያንዳንዱ ነገር አንቺን እንዲመስል ፈልጋሉ። በነገራችን ላይ እኔን እንኳን አንድ ነገሩ ከመለስ ከመሰለ ተመልሸዋል ከአንተ ደግሞ ከንፈሩ አንዳንተ አይኗ እውነቱን ለመናገር ከሆነ እያንዳንዱ ነገር እንዲሆንልኝ የምፈልገው እንዲመስልልኝ የምፈልገው ነገር በጠቅላላ አንቺን ነው ነው እኔን ነገር እኔን ወይም ደግሞ በመልክ ጉዳይ ምናምን ነገር ሳይሆን በቃ አንቺን እንዲመስል ነው ነው የምፈልገው እና ትንሽዬ ማለት ነው ነው በእኔ ቢወጣ አፍንጫ ወይ አይ ወይ የሆነ ነገር ቢባል ራሱ ተመልሽ ስሙን ማን ነው? ወንድ ከሆነ ስሙን ማን ነው? ወንድ አይሆንም

ብዙ ሰዓት እንድትራመድም አልፈልግም። እውነቱን ለመናገር ከሆነ እያንዳንዱ ነገር በመጠኑ ምናምን ነገር እሺ። ሁሉንም ነገር ሲጀምር የሚሆን የሚያቃጥል ነገር ምናምን ነገር የሆነ እንድትበይ አልፈልግም። በጣም ደግሞ የሆነ የሚያስፈራ ምናምን ነገር ፊልም እንድታይ አልፈልግም። አስቀያሚ ሰው እንኳን እንድታይ አልፈልግም። እውነቱን አይ ስሜትሽን ምናምን ነገር እንዳይረብሽብኝ አለ። አንቺስ ትረበሽ፣ እሱም ይረበሻል ምናምን ነገር። በነገራችን ላይ አጎትዮውንም እንዲያዩ አልፈልግም፣ አክስትዮውንም እንዲያዩ አልፈልግም። በዚሁ አጋጣሚ አጎትዮው ተፋርነ እንዲያዩ አልፈልግም ጀምሬ አክስትየው ብትሆን አጎትየው እሱ ከሆነ መቼም አክስትየው ስም መጥቀስ አስፈላጊ አይደለም። አሁን ላይ ስለ አንቺ ስም በቂ ነው እና ሶሊታ የሆነ የሚደብርሽን ነገሮች ነገር በጠቅላላ እየመረት አደራ ስማ ለም ለልጅ እናቴ አስተምረኛለች። እንግዲህ ለልጅ የሚሆነውን ለምሳሌ አግባኝ ችግር የለም። ምንም ችግር የለም። ለምሳሌ ምንድን ነው ት ና

ለምን እንደደነግጥሽ አላውቅም። ማለት ደስ ይላቸዋል ምናምን ነገር ብዬሽ አስቤ ነበር። ታያቸው ስለነሱ ብዙ ማውራት ምናምን ነገር አያስፈልግም። እንደውም ታያቸው መሬት እንዲነካሽ ተማ አልፈልግ። ከዛ ብዙ ነው ያመጣሽ። ነይ አልጥልሽ። ነይ ልጅ። ወይኔ ኦኬ።

ህይወት ነው ነው እየሰጠሽኝ ያለሽ ነው የእውነቴን ነው። አይ ግን አንተ ግን ጥሩሷ ያለት ሚያምር እንዴ! ዜን እኮ ልገለው ነበረ። ህይወትን ያሰብኩበት መንገድ ምን ነበረ? ከማን ጋር ነበር? እነዚህ ነገሮች ይሆናሉ ሆናሉ ብዬ ያሰብኩት ህይወት ደግሞ ማን ጋር አምጥቶ እነዚህን ነገር ሰጥቶኛው። ህይወት የት እንደምታደርሳችሁ፣ እንዴት እንደምታደርሳችሁ፣ ከማን ጋር እንደምታረጋችሁ አታውቁምና፣ አሁን እኔ በጣም የምድር እድለኛውና በጣም ደስተኛው ሰው ነኝ። እኔ በጣም ነው ነው የምላችሁ እንዳልኳችሁም

ለጊዜው ማለት ነው። እዛ ጋስ ግን ይሄ ጂ እስክመጣ ይመሻል። ወይም ደግሞ እሺ አሁን ግን አደርግልሻለሁ። አሁን ግን ቀብድ እንዲሆንሽ ማለት አሁን ቀብድ ቀብድ እንዲሆንሽ ማለት ነው። ሶኖ አፈቅርሻለሁ። የዛን ይኸውልሽ

እንዴት ሳድርጌ የሆዴን ላሳይሽ? ምን ቃል ተናግሬስ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ አፈኝ ምልሽ እወቅልኝ እባክሽ እንደምወደሽ በኖርኩበት እድሜ እስካሁን ዘመን እንዳንቺ መወደው ሰው የለኝምን። ከሶል ጋር የነበረን ቆይታ ይህንን ይመስል ነበረ። በሚቀጥለው ማለት ነው ነው ማማስ ዴይ የተለያዩ የህፃናት መጫወቻዎችን ልብሶችን፣ ምናምን ነገር እየገዛን ቁንጅዬ ቦታዎች እየሄድን ምናምን ነገር ፏፍትን እያልን ካሁኑ ልጆቻችንን ልጃችንን የምንጠብቅ ይሆናል። ቁንጅዬ ነገሮችን እያዘጋጀን እስከዛ እኔ ባለቤቴን መንከባከቤ ላይ ላላ አልበል ከእሷ ጋር አረሚልቀው ሰጥቶኒ ጁስ ብላለች ዛሬ። ወይ ጁሳችን ጋር ነው። የሚገርም ጁስ ነው ነው